ነብዩ ካህሊል ጂብራን ሰላም እንደምናላችሁ፣ የተወደዳችሁ የወገኛ ተረክ ቤተሰቦቻችን ዛሬ ከተወዳጁ ካህሊል ጂብራን ስራዎች መካከል ነብዩ ከተሰኘው እጅግ በጣም በመላው ዓለም ከተነበበው በተደጋጋሚ ከተተረጎመው በብዙ ቋንቋዎች የመተርጎም ዕድልን ካገኘው መጽሐፍ ላይ የመጀመሪያውን ምዕራፍ ወደ እናንተ እናደርሳለን። እሱም እንድትከታተሉን በአክብሮት ጋብዛችኋለሁ። ከወደዳችሁት በተከታታይ ይህንን ሥራም ወደ እናንተ የምናደርስ ይሆናል። ስለምትከታተሉን፣ አብራችሁን ስላላችሁ፣ በተለያየ መንገድ አስተያየቶቻችሁን ስለምሰጡንና ስለምደግፉን ሁላችሁንም ከልብ አመሰግናለሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አጋጣሚ እጋብዛችኋለሁ። መልካም ቆይታ። ነብዩ ካህሊል ጂብራን። በዘመኑ ንጋት የነበረው ከሁሉ የተመረጠውና የተወደደው አልሙስጦፋ ወደ ትውልድ ደሴቱ የምትወስደውን መርከብ ተመልሳ እስክትመጣ ድረስ በኦርፋሌስ ከተማ ለ12 ዓመታት ጠበቃት። በ12ተኛው ዓመት እየሉል በተባለው የመኸር ወቅት በሰባተኛው ቀን ከከተማው ውጭ ወዳለው ጋራ ላይ ወጥቶ ወደ ባህሩ ተመለከተ። መርከቡም ከጭጋጉ ጋር እየመጣች ነበር። ይህኔ የልቡ በሮች ወለል ብለው ተከፈቱ። ደስታውም ከባህሩ በላይ ርቆ በረረ። ዓይኖቹንም ጨፍኖ ጸጥታ በሰፈነበት ነፍሱ ውስጥ ጸለየ። ይሁንና ከጋራው ላይ ሲወርድ ሐዘን አጠላበት። በልቡም እንዲህ ሲል አሰበ እንዴት ያለ ሐዘን በሰላም ሄዳለው? የለም መንፈሴ በሐዘን ሳይቆስል ይህን ከተማ ትቻ አልሄድም። በከተማው የግንብ አጥሮች ውስጥ ሆኜ ያሳለፍኳቸው የመከራ ቀናት ረጃጅም ናቸው፣ የብቸኝነት ሌሊቶቹም እንደዚሁ። እናስ ቅሬታ ሳይሰማው ከመከራና ብቸኝነቱ መለየት የሚቻለው ማን ነው? በእነዚህ መንገዶች ላይ የበተንኳቸው የመንፈስ ፍርፋሪዎች አያሌ ናቸው። እርቃናቸውን በእነዚህ ጋራዎች መካከል የሚመላለሱ የምኞቴ ልጆችም እንዲሁ በርካታ ናቸው እናም ያለ ቀንበርና ህመም ልለያቸው አልችልም በዚህ ቀን አውልቄ የምጥለው ልብሴን አይደለም በገዛ እጆቼ ቆዳዬን እገፋለው እንጂ ከኋላ የትቸው የሚሄደውም ሀሳብን አይደለም በረሃብና በጥም የጣፈጠ ልብን እንጂ ሆኖም አሁን ከዚህ በላይ ልቆይ አልችልም። ሁሉንም ነገሮች ወደ ራሱ የሚጠራው ባህር እኔንም ጠርቶኛልና መርከቤ ላይ መሳፈር ይኖርብኛል። ሰዓታት በሌሊቱ ውስጥ ቢቃጠሉም፣ መቆየት ግን እንደ በረዶ ጠጥሮ መርጋትና አንድ ቅርጽ ይዞ መወሰን ነው። በዚህ ያለውን ሁሉ ከኔ ጋር በውስጥ ምንኛ ጥሩ ነበር። ነገር ግን እንዴት አድርጌ ይህንን አደርጋለሁ? አንድ ድምፅ ክንፎች የሰጡትን ምላስንና ከናፍርን መሸከም አይችልም። ብቻውን ላይኛውን ህዋ ይፈልጋል እንጂ ንስርም ወደ ፀሐይ የሚበረው ያለ ጎጆ ብቻውን ነው። ከጋራው ግርጌ በደረሰ ጊዜ አልሙስጦፋ እንደ ገና ፊቱን ወደ ባሕሯ ዙሮ፣ መርከቧን ወደ ወደቡ ስትቀርባዬ በመርከቧ አፍንጫ ላይ የገዛ ሀገሩ ሰዎች የሆኑት መርከበኞች ቁመዋል። ነፍሱም ጮኋ እነሱን ተጣራች። አላቸውም የጥንታዊቷ እናቴ ልጆች እናንተ የማዕበል ጋላቢዎች ሆይ ለበርካታ ጊዜያት ያህል በሕልሞቼ ባህር ውስጥ ቀዝፋችኋል። አሁን ደግሞ ጥልቅ በሆነ ሕልሜ በእውኔ እያለው መጣችሁ። ለመሄድም ዝግጁ ነኝ። መርከቧም ሸራዎቿን በሙሉ ዘርግታ ንፋሱን ትጠብቃለች። በዚህ በረጋ አየር ውስጥ አንድ ትንፋሽ ብቻ ተነፍሳለሁ። አንድ ጊዜ ብቻም ወደ ኋላዬ ዙሬ በፍቅር እመለከታለሁ። ከዚያ በኋላ በመርከበኞች መሃል ያለው መርከበኛ ሆኜ በመካከላችሁ ቆማለሁ። አንቺም፣ እንቅልፍ የያዘሽ እናት፣ ሰፊዋ ባህር ሆይ አንቺ በራስሽ ለወንዝና ለጅረት ሰላምና ነጻነት ነሽ። ወንዙም እንዳንድ ስትንፋስሽ በዚህ በደን በተከበበ ገላጣ መሬት ውስጥ የጉሩም ሩምታ ያህል ብቻ ነው። እናም ድንበር በሌለው ውቅያኖስ ውስጥ እንዳለ ድንበር የለሽ ጠብታውኜ ወደ አንቺ እመጣለሁ። አልሙስጦፋ በእግሩ እየተጓዘ ሳለ ወንዶችና ሴቶች የእርሻ መሬቶቻቸውንና የወይን አጸዶቻቸውን ትተው ወደ ከተማው ዋና በሮች ሲጣደፉ በርቀት አየ። በተጨማሪም ከአንዱ ማሳ ወደ ሌላኛው እየጮኹ አንዱ ለሌላው የመርከቧን መምጣት ሲነግርና የእሱንም ስም ሲጣሩ ሰማ። ለራሱም አለ፣ የመለያያ ቀን የመሰባሰቢያ ቀን ይሆናልን? ደግሞስ ዋዜማዬ በእውነቱ ንጋቴ ነበር ይባላልን? ሞፈሩን ባረሰው መሬት መሃል ለተወው ወይም የወይን መጭመቂያዎቹን መዘውር ላቆመው ሰውስ ምን እሰጠዋለሁ ለቅሜ የሰጣቸው ዘንድ ልቤ ያፈራው ፍሬ እንደከበደው ከበደው ዛፍ ይሆንልኝ ይሆን? ጽዋዎቻቸውንም እሞላላቸው ዘንድ ምኞቶቼ እንደ ፏፏቴ እንዥቀሽቁልኝ ይሆን? ያያሉ እጅ ጣቶች የሚነካኝ በገና ወይም ትንፋሼ በውስጤ የሚያልፍ ዋሽንት ነኝን? ጸጥታን ፈላጊ ነኝና በጸጥታዎቹ ውስጥ በልበ ሙሉነት የማድለው ምን ዋጋ ያለው ነገር አግኝቻለሁ? ይህ የምርት መሰብሰቢያ ቀኔ ከሆነ ዘሩን በየትኛው የእርሻ መሬት ላይ ነው የዘራሁት? የዘራሁበትን የማላስታውሰው ያ ወቅት ሴቱ ይሆን? በእርግጠኝነት ፋኖሴን ከፍ አድርጌ የማነሳበት ሰዓት ይህ ከሆነ ከውስጡ የሚነደው የኔ ነበልባል አይደለም። ይሁንና ባዶና ጨለማውን ፋኖሴን አነሳለሁ። የሌሊቱ ጠባቂም በዘይት ይሞላዋልና እሳት ለኩሱ ያበረዋል። እነዚህን ነገሮች በቃላት ተናገራቸው፣ ግና በልቡ ውስጥ ያለው አብዛኛው ሳይነገር ቀረ። ምክንያቱም እሱ ራሱም ቢሆን ጥልቅ ምስጢሩን ሊናገር አይቻለውምና። ወደ ከተማው በዘለቀ ጊዜ ሁሉም ሰዎች እርሱን ለማግኘት መጡ። ድምፃቸው አንድ የሆነ እስኪመስልም ያለቅሳሉ። የከተማዋ ዛውንት ቀረብ ብለው ከፊቱ ቆሙ፣ አሉትም ከእኛ ዘንድ አትሂድብን። በጨለመብን ጊዜ ቀትር ሁነህልናል። ወጣትነትም ለህልማችን ህልሞችን ሰጥቶናል። አንተ በእኛ ዘንድ ልጃችንና በጣም የምንወድህ እንጂ አዲስ መጤ ወይ እንግዳ አይደለህም። ስለዚህ አይኖቻችን የፊትህን ገጽታ ተርበው እንዲሰቃዩ አትፍቀድ። መነኮሳትና መነኩሲያቶችም እንዲህ ያሉት፣ ከእንግዲህ የባህሩ ሞገዶች ኃይል ከእኛ ዘንድ ያሳለፍካቸው ዓመታትም ትዝታ ይሁኑ። በመካከላችን እንደ መንፈስ ሁነ ተመላልሰሃል። ጥላህም በፊታችን ላይ የሚያበራ መብራት ሁኗል። አጥብቀንም ቀንም ወደንሃል። ሆኖም ፍቅራችን ቃል አልባ በአይነ ርግብም የተጋረደ ነበር። አሁን ግን ፍቅራችን ድምፁን ከፍ አድርጎ ወደ አንተ ይጮኋል። ከፊት ለፊትም በግልጽ መቆም ይመኛል። ፍቅር እስከ መለያ ሰዓት ድረስ የገዛ ራሱን ጥልቀት አያውቅምና። ሌሎችም መጥተው ለመኑት። እሱ ግን መልስ አልሰጣቸውም፣ ራሱን ብቻ አጎነበሰ እንጂ በተለይ አጠገቡ የቆሙት ሰዎች እምባው ቁልቁል ወደ ደረቱ ሲወርዳዩ። እናም እሱና ሕዝቡ ከቤተ መቅደሱ ፊት ለፊት ወዳለው ትልቅ አደባባይ አቀኑ። ከመቅደሱ መጠለያ ውስጥ አልሚትራ የምትባል ሴት መጣች። አልሚትራ ትንቢት ተናጋሪ ነበረች። አልሙስ ጦፋ እጅግ አዝኖ በጥልቅ ርኅራሄ ያያት። ምክንያቱም በከተማቸው ውስጥ እንዲህ እንዳሁኑ ያለ ዝና ባልነበረው ወቅት ለመጀመሪያ ጊዜ የፈለገችውና ያመነችው እሷ ነበረች። እንዲህ ስትልም በሙገሳ ተቀበለችው። ከሁሉ የላቀውን ፍጽምናን የምትሻ የእግዚአብሔር ነቢይ ሆይ የመርከብህን መንገዶች ለረጅም ጊዜ ስትፈልግ ቆይተሃል። አሁን ግን መርከብህ መጥታለችና መሄድ ይገባሃል ለታላላቅ ምኞቶችህ መኖሪያ ቦታዎችና ለተዘክሮዎች አገር ያለን አፍቆት ጥልቅ ነውና ፍቅራችን አያስርህም፣ ፍላጎቶቻችንም አያግዱህም። ይሁንና ትተኸን ከመሄድ በፊት እዚሁ ያንተን እውነት እንድትነግረንና እንድትሰጠን እንጠይቀሃለን። እኛም ይህን ለልጆቻችን እንሰጣችኋለን፣ እነሱም ለልጆቻቸው። በዚህ መልኩ እውነቱ ጠፍቶ አይቀርም። በብቸኝነት ውስጥ ቀኖቻችንን አይተሃል። በንቃትህም ጊዜ የእንቅልፍ ልባችንን ለቅሶና ሳቅ አዳምጠሃል። ስለዚህ አሁን ራሳችንን ለእኛ ግለጥልን። በልደትና በሞት መካከል ስላለውም ሁሉ የታዩሁን ንገረን። እሱም መለሰ። የርፋሌስ ህዝቦች ሆይ አሁን እንኳን በነፍሶቻችሁ ውስጥ ከሚንቀሳቀሰው በስተቀር ስለ ምን ልናገር እችላለሁ? አልሚትራም አለች፣ ስለ ፍቅር ንገረን። አልሙስጦፋ ራሱን አቅንቶ ወደ ህዝቡ ተመለከተ። ጸጥታ ረቦባቸው አየና፣ በታላቅ ድምፅ እንዲህ አላቸው። ፍቅር በአይኑ ጥቅሻ በጠራችሁ ጊዜ መንገዶቹ ምን ያህል አስቸጋሪና አቀበት ቢሆኑም ተከተሉት። ክንፎቹ ሲያቅፏችሁም ተሸጎጡበት። በላባዎቹ መሃል የተደበቁት ሰይፎች ቢያቆስሏችሁም ወደኋላ አታፈግፍጉ። ሲያነጋግራችሁም እመኑት። ድምፁ የሰሜን ኃይለኛ ንፋስ የአትክልትን ስፍራ እንደሚያውድም ሁሉ ህልሞቻችሁን ቢበታትንባችሁም እሱን ከማመን አታመንቱ። ፍቅር ዘውድ የሚደፋላችሁን ያህል ይሰቅላችሁም ይሆናል። የሚያሳድጋችሁንም ያህል ይከረክማችኋልም። እስከ ጫፍ ከፍ ብሎ በፀሐይ ውስጥ የሚወዛወዙትን እጅግ ለስላሳ ቅርንጫፎቻችሁን በፍቅር እንደሚደባብስ ሁሉ በመሬቱ ውስጥ ቁልቁል ወደ ስሮቻችሁ ወርዶም ተጠምጥሞ ከመሰረታቸው ይነቀንቃቸዋል። እንደ በቆሎ ክምር ወደ ራሱ ይሰበስባችኋል። እርቃናችሁን ሊያስቀራችሁም ይወቃችኋል። ከላንፋችሁ ሊያላቅቃችሁም ይነፋችኋል። ነጭ ዱቄት እስክትሆኑም ድረስ ይፈጫችኋል። እስክትለወጡም ያቦካችኋል። ከዚያ ለእግዚአብሔር ቅዱስ ድግስ የምትቆረሱ ቅዱስ ዳቦዎች ትሆኑ ዘንድ ወደ ተቀደሰው እሳቱ ውስጥ ይጨምራችኋል። ፍቅር እነዚህን ሁሉ ነገሮች የሚያደርግባችሁ የልባችሁን ሚስጥራት እንድታውቁና በዚያ እውቀትም የህይወት ልብ አንድ ግማድ እንድትሆኑ ነው። ይሁንና ፍርሃት አድሮባችሁ የፍቅርን ሰላምና የፍቅርን ደስታ ብቻ የምትሹ ከሆነ እርቃናችሁን ሸፍናችሁ ከፍቅር የመውቂያ ውድማ ወጥታችሁ ብትሄዱ ይሻላችኋል። ወደዚያ የሄዳችሁበት ወቅቶች የማይፈራረቁበት ወቅት አልባ ዓለም ውስጥም ትስቃላችሁ። ነገር ግን ሳቃችሁን ሁሉ አትስቁትም። ታለቅሳላችሁም፣ ግን እንባችሁን ሁሉ አታፈሱትም። ፍቅር ራሱን እንጂ ሌላ ምንም አይሰጥም፤ ከራሱ እንጂ ከሌላ ከማንም ምንም አይቀበልም። ፍቅር ለፍቅር በቂ ነውና፤ ፍቅር ምንም ንብረት የለውም፤ የማንም ንብረትም አይሆንም። ስታፈቅሩ እግዚአብሔር በልቤ ውስጥ ነው ማለት የለባችሁም፤ እኔ በእግዚአብሔር ልብ ውስጥ ነኝ በሉ እንጂ። ደግሞም የፍቅርን መንገድ አቅጣጫ ለመምራት የምትችሉ አይምሰላችሁ። ዋጋ ያላችሁ ብቁ ሆናችሁ ካገኛችሁ ፍቅር ራሱ የመንገዳችሁን አቅጣጫ ይመራችኋል እንጂ። ፍቅር የራሱን ቃል ከመጠበቅ ውጪ ሌላ ምኞት፣ ፍላጎት የለውም። ይሁንና ካፈቀራችሁና ምኞቶች ሊኖራችሁ የግድ ካስፈለጋችሁ ምኞቶቻችሁ እነዚህ ይሁኑ። ቀልጦ በሌሊት ጣመ ዜማውን እንደሚያሰማ ትንሽ ወራጅ ወንዝ ለመሆን ከልክ ያለፈ ርኅራሄን፣ ስቃይም ለማወቅ በገዛ ራሳችሁ የፍቅር ግንዛቤ ለመቁሰልና በፈቃደኝነትና በደስታ ለመድማት፣ ክንፎች ባሉት ልብ ንጋት ላይ ነቅቶ ስለ ሌላው የፍቅር ቀን ምስጋና ለማቅረብ፣ በቀትር ሰዓት አረፍ ብላችሁ ስለ ፍቅር በረከት በጥልቀት ለማሰብ፣ በምሽትም በምስጋና ወደ ቤታችሁ ለመመለስ፣ ከዚያም በልባችሁ ውስጥ ላሉት ለምትወዷቸው ሁሉ ጸለያችሁና የምስጋና መዝሙር ዘምራችሁ ለመተኛት። ፍላጎቶች ያሏችሁ ሁኑ። አልሚትራ እንደገና ተናገረች አለችውም፣ መምህር ሆይ ስለ ጋብቻስ ምን ትላለህ? እሱም አለ፣ የተወለዳችሁት አብራችሁ ነው። አብራችሁም ለዘላለም ትኖራላችሁ። የሞት ነጫጭ ክንፎች ቀናችሁም ባጨለሙባችሁ ጊዜም አብራችሁ ትሆናላችሁ። አሁን ሌላው ቀርቶ በጸጥተኛው የእግዚአብሔር ዝክር ውስጥ እንኳ አብራችሁ ትኖራላችሁ። ነገር ግን በአብሮነታችሁ ውስጥ ክፍት ስፍራዎች ይኑሩ። እርስ በርስ ተፋቀሩ እንጂ የፍቅር ሰንሰለት አታብጁ። ይልቅስ በነፍሶቻችሁ ዳርቻዎች መካከል የሚንቀሳቀስ ባህር ይኑር። እርስ በርሳችሁ ጽዋችሁን ተሞላሉ እንጂ ከአንድ ጽዋ አጠጡ። ከዳቦዎቻችሁ አንዳችሁ ለሌላችሁ ስጡ እንጂ ከአንድ ቁራሽ ዳቦ አትብሉ። በአንድነት ዘምሩ፣ በአንድነት ጨፍሩ፣ ደስም ይበላችሁ። ነገር ግን እያንዳንዱ ለብቻው ይሁን። የክራር ክሮች እንኳን በአንድ ሙዚቃ አብረው ቢርገበገቡም የታሰሩት ለየብቻችሁ አይደለምን? ልቦቻችሁን ስጡ እንጂ አንዳችሁ የሌላችሁን ልብ አትያዙ። ልቦቻችሁን ሊይዝ የሚችለውስ የሕይወት እጅ ብቻ አይደለምን? ደግሞም አብራችሁ ቁሙ እንጂ በጣም ተቀራርባችሁ አትቁሙ። የቤተ መቅደስ ምሰሶዎችም ተራርቀው ነውና የሚቆሙት። ደግሞስ የባሉጥ ዛፍና ጥድ አንዳቸው በሌላኛው ጥላ ስር ተሸፍነው ያድጋሉን?